በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዳሜ የሚጸለይ የንስሐ ጸሎት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ። አቤቱ ጌታ ኢየሱስ ክርስቶስ ሆይ ለእንድርያስ ሐዋርያ ሰው ወደሚበሉት ሰዎች አገር ከሁለቱ ተማሪዎች ጋር ማቲያስ ተማሪ ከእስር ቤት ለማውጣት ይሄድ ዘንድ በአዘዝከው ጊዜ በሰጠው በዚህ ጸሎት እንዲያልኩዳን ተጸልያለሁ። አርያኖስ አርያኖስ አርያኖስ ኪያዩድዮስ ኪያዩድዮስ ኪያዩድዮስ አክልያዳኤል አክልያዳኤል አክልያዳኤል ሰርኑኤል ሰርኑኤል ሰርኑኤል ታዳኦስ ታዳኦስ ታዳኦስ ርድያኤል ርድያኤል ርድያኤል፣ በእነዚህ የአባተ ስሞች እኔ ንባር ሀይለ ሚካኤልን ማረኝ፣ ይቅርበለኝ በእነዚህ በአንተ ስሞች ስልግዋታኤል፣ ጸበርትናኤል፣ ታዳኤል፣ አግያዮስ፣ ምስዮስ፣ ለምስዮስ፣ አስቃዳቆስ ትርጓሚውም ኢየሱስ ክርስቶስ ዱድሜል አሶሃል እኔን ባሪያ ኃይለ ሚካኤልን ከኃጢአት ተጠበኝ፣ አንጻኝም። በመንፈስ ቅዱስ ጰራቅሊጦስ ስሞች አራዲያል ዳንኤል፣ ዳኤል፣ ኤሎሄ፣ ጸባኦት፣ አዶናይ፣ ዲዮስ፣ አጊዮስ ትርጓሚውም ቅዱስ ቅዱስ ቅዱስ እግዚአብሔር ጸባኦት፣ የምስጋና መቅደስ ሰማይና ምድርን ፈጽሞ ሞላ አልክተና ትርጓሜውም ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። አናወራቸው ሁልጊዜ አንድ ለሆነ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውት ለዘላለም አሜን። በእነዚህ የተከበሩ ስሞች የምረት እንደጅ በፊት የክፈት በዚህ ስም በጸለይ ጊዜ በእንድሪያስ ሐዋርያት ፊት የእስር ቤት ደጅ እንደተከፈተና በዚች ሀገር ውስጥ ሁሉም እስረኞች እንደተፈቱ እንደዚሁ ከኃጢአት ማሰሪያ ፍታኝ። እንድሪያስም ከሁለት ተማሪዎች ጋር ከትልቅ ባህር እንደተሻገረ እንደዚሁ ነው። ባራ ኃይለ ሚካኤልን ከኃጢአትና ከበደል ባህር አሻግረኝ፣ ከጥፋት ወንዝም አሻግረኝ። ጌራንድ ሜሎስ ጋዴን ላቲናዊ አውልአኤል ተንከረም ገዳይና ዳኝ የእግዚአብሔር ልጅ ኢየሱስ ክርስቶስ ሰይጣንን በአምስት መቶ አልፍ የእሳት ማሰሪያ አሰርከው እንደዚሁ ክፎች አጋንንትና እርኩሳን መናፍስትን ሁላችሁም ጠላቶቼ ወደ እኔ ወደ ባህሪያ ወደ ኃይለ ሚካኤል እንዳይቀርቡ በነፍስና በስጋዬ እንዳይጣሉኝ እሰራቸው ለዘላለም አሜን። በዚህ በአድናኤል ስም እርዳኛ ድነኝ። በዚህ በኢያኤል ስም እርዳኛ ድነኝ። በዚህ በጊዮን ስም እርዳኛ ድነኝ። በዚህ በምሪዮን ስም እርዳኛ ድነኝ። በዚህ በሴቃ ስም እርዳኛ ድነኝ። በዚህ በሴቃ ስም እርዳኛ ድነኝ። በነዚህ በስብከትና እርዳኛ ድነኝ። በእነዚህ በልደትህና በጥምቀትህ እርዳኛ ድነኝ። በእነዚህ በትሕትናህና በፍቅር እርዳኛ ድነኝ። በሕማምና በሞት በእነዚህ እርዳኛ ድነኝ። ከሙታን በመነሳትህና ወደ ሰማይ በማድረግህ በማረግህ በእነዚህ እርዳኛ ድነኝ። በስጋና በደምህ በእነዚህ እርዳኛ ድነኝ። ንጹሕ በሆነ ማደሪያና በማይናወጥ ዙፋንህ በእነዚህ እርዳኛ ድነኝ። በኃይልና በጽናት በእነዚህ እኔን ባሪያህን ሚካኤልን ከክፎች አጋንንትና ከርኩሳን መናፍስት ከክፉ ሰዎች ሁሉም ጠላቶች ይርዳኝ አድነኝ ለዘላለም አሜን። እግዚአብሔር አምላክ ሆይ፣ ሁሉን ማድረግ የምትችል አንተንህና ነህና እንዳመሰግንህ ስለ ፈቀድክልኝ አመሰግን ክልኛ አመሰግነሃለሁ ጻድቃንን በገዳም ሐዋርያትን በስብከት እመቤታችንን በገነት መላእክትን በጻራሪያም ነቢያትን በትንቢት ደናግል መነኮሳትን በጾም በጸሎት ያጸና የአባቶቻችን አምላክ ቅዱስ እግዚአብሔር ሆይ እኔ ደካማ ልጅህንና በጸሎት አሰበኛሉትን ሕዝበ ክርስቲያንን በሃይማኖት በምግባር ታጸና ዘንድ እማጸናለሁ። ከእናታችን ከቅድስት ድንግል ማርያም ለሬት በረከት አሳትፈን ኃይላጋን እንትናርቅልን መንፈስ ቅዱስን ታቀርብልን ዘንድ አንተን በአባትነት እኔ በልጅነት እንዲያልኩ እጠራሃለሁ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስት ፍቃደ በሰማይ እንደሆነች እንዲሁም በምድር ትሁ የዕለት እንጀላችን ውስጠን በደላችንን ብደላችንን ይቅር በለን እኛም የበደኑን ይቅር እንደምንል፣ አቤት ወደ ፈተና ማታግባን ከክፉሉ አድነን እንጂ መንግሥት፣ ያንተናትና፣ ሀይ ለክብር ምስጋና ለዘላለም መቤታችን ቅድስት ድንግል ማርያም ሆን በበላኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ በአሳብሽ ድንግልነሽ በስጋሽም ድንግልነሽ። ከአሸናፊ ሉ እግዚአብሔር እናቶ ሰላምታ ላንቺ ገባሻ ከሴቶች ሁሉ ተለይተሽ አንቺ የተባረክሽነሽ፣ የማህፀን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን፣ ኃጢአታችንን ያሰሰኝ ዘንድ ለዘላለሙ አሜን አሜን አሜን አሜን፣ ይቀበልልን።